ወደ ሶፎንያስ ምዕራፍ ሁለት ቁጥር አስራ ሁለት ላይ እግዚአብሔር ምን አለ? እናንተ ኢትዮጵያ ነብስ ላ ስለ ምን አሉ። አደራ ኢትዮጵያን እንዳትነኳት ብለው ለትውልዳቸው አስተምረዋል። ነብስ ላ ሲ እንዴ፣ ሰውዬ እየሰማኸኝ ነበር? ብላኝ ወር ላይ ስናባት ያመጣል። ይወሰላም እንዴት ነው? ብቻ ሳይሆን እግሬንም እጄንም ሁሉንም ነው የምጠብቀው። እነሱ ሴን አይደሉም። የማን ናቸው? ለማን ተዋቸዋለሁ? ለምን ራሽ ብቻ አይዋ፣ በአላህ ደስ ይላል። አይልም ደስ ይላል የምትሉ ከአንድ እስከ 86 542 ጻፉ። ደስ አይልም በምትሉ ደግሞ ምንም እንዳትጽፉ። ያ ሰላም። እስኪ እዚህ ጋር ፈላክ እስኪ ማስት ጋር እዚህ ደግሞ ሌላ ምንድን ነው የሚጎበኛል

በጣም ደስ የሚል። ምንድን ናቸው ልጆች እነዚህ ነገር ምን ያደርጋሉ እዚህ? ገባን ገባን ገባን። ቤተ መንግስቱ የገባ ነው። መቼ ነው ጊዜው? እንጻፉት ቅዱሳን ራሽ። ሌላስ ምን አለ?

ሊታውቃላችሁ እንኳና ምንድን ነው? እኛ ርአላ እነዚህ ነገርቶች በስዕል ነበር የምናያቸው። ጳውስ ከጀነት እንስሳቶች መካከል ነው የሚል አለ። ይታያቸዋል። እዚያ ጋ በጣም የሚያምር ወፍ ልክ ሲዘረጋው ጊዜ እንትኑ በጣም ደስ የሚለው ይታያቸዋል። ፒኮክ ይባላል። ሰላሙ አለይኩም ወረህመቱላሂ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ወንድምየ ያች አረንጓዴ ነገሯ ትታያለች። መጣ ትልቁ ታያ። እንዴት ነው የሚያምረው! ባለ ይህን ወፍ መሰረቅ ይቻላል ናቸው ክንፉን ሲዘረጋው ብታይ ሲያምር በጣም ነው የሚያምረው። ክንፉን ሲዘረጋው

ማሻል አንበሶች ምናምን አየ እንዲ ነብር ነብር ነብር አቡሸማኔ እዛ ቅዱሳን ያቸው እዛ ይታያቸዋል። አቅርብላችሁ ለጥ ብለውልሃል። ወደዚህ እንዲመጡ ማድረግ አይቻልም። ልግባ እንዲባለ አንድ ጊዜ ከገባ በኋላ ስንዴ ልትወጣ ነው። ቁርስ እንዳያረጉ ጠጅተዋል። አንተ እንዴት ነው የሚያማምሩት? ሁለት ሰው ሙቷል። ሁለት ሰው ሙቷል። ዘለ ነው እኔ ተኝቷል። አንበሳው እንዴት ነው? ወንድ ሴት ናት

ማን የጫካው ንጉስ? እነዚህን እኮ ብዙ አላህ ረዝቋቸው ማለት ነው። ሌላ ጫካ ቢሆኑ ኖሮ አድ ነው ምናምን ነበር የሚበሉት። እዚህ ቤተ መንግስት ገብተው በበጀት በበጀት ነው የሚበሉት በቀለብ በጣም የሚገርም ነው ግን

ይሄ ሁሉ ነው። ሰላም ነው። ቀጭን እንዴት ነው? ኧረ በፈጣሪ ምን ያህል አልባላ የጋለብክ መንዳት ነበር። ይሄን አንተ አንገቱ ባላ ርዘዘው ጎሽ አይደለ አያቸዋት እዚህ ትናንሽ የቀጨ ይመስላች እነዚህ መጁጆች ናቸው። ገና እዚህ ጋ ትልቅ አለ። ከአጠገቡ ሳላ ነው ይላል። ያ ሳላ ነው አቡሳላ ነው ሳላ ሳላ ነው

ጅብ ነው ማየት የሚፈልገው በት። ብዙ ጊዜ ግን ሰላም ምናምን እዚህ ምንድን ነው ያለው? እዚች ጋር ወደዚህ ይመጣ አሉ። ብዙ ነገሮች። የት ነው? አዲስ አበባ ይሄ። አዲስ አበባ ቤተመንግስት። እዚያ ጋር ያላየናቸው። እች ምን ነበረች? ሰጉን ሰጎን አያችዋት? እዚያ አቀ ይታያችዋል። ሰጎን አረ፣ በጣም ትልቅ ነው። አንተ ሰጎን የሚባለው ወንድ ነው። ወንድ ወንድ ነው። አንተ ትልቅ ፍየል ፍየል ያክላለች ሰውነቱ እንዴ፣ ይበልጣል እንጂ

ይሄ ሰጎን እዚህ ጋ ቁሟል። ሴት ሰጎን የለችም እንዴ? ታችሆን ሰጥቁር ከሆነማ ወንድ ነው እኮ ልጆች። አንድነት ፓርክ ነው በቃ ቤተ መንግስት ቤተ መንግስት፣ በቃ ልወጣሽ ልጆች፣ ለወጣ ነው በቃ። ሰላሙ ዐለይኩም ወረህመቱላ የሚገርማችሁ ጥቁርና ግራጫ ቢሆኑበት ትወጣለህ። ጥሕሎ የሚባ የትግራይ ምግብ ጥሕሎ የሚባለው ይሄ ነው። እንደ ገንፎ ነገር ነው። እየተነሳ ከዚህ ይበላል። እዚህ ጋ ጠጅ አለ። ወደ ቁምጠላ ስለጋ ስለጋ ሰማይና ምድርስ ይዘሮብ ነጋ ወሰላሙ አሌኩም እንጂ አል እቺ የአፋር ቤት ናት

ያች ጋው የመጨረሻ በቃ ልጆች። ሶስት ነጥብ ሁለት ሚሊዮን እድሜ ቅሪት ያላት እናት ሀገር ሉሲ ማለት ይሄ ነው እንግዲህ ትላለህ። ሚሊዮን

እዚህ ጋር ለማለ ባለ ለማለይ በሰማይ የሚለው ስህተት ነው፣ በምድር ነው ያላቸው። ተሳስተዋል። እስከ ዛሬ ኢንተርኔት የሚነግራቸው ምንድን ነው እንደ

ነብዩ ሙሀመድ ትንቢት እንትን መልእክት የተናገረበት ወይም ደግሞ ፕሮፌሲ የተናገረበት ፕሮፌሲ የተናገረበት ነብይ ነው።